ልጅ መልአክ ምንም የማያውቅ ፎቶን ለጥፈው አይሰድቡትም ነበር። ልጄን ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ ስ እንዲያ ይፈልጋለሁ ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ይፈልጋለሁ፣ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይህን ነገር ሊቃወም ይችላል። ልጄ ነው ልጄ መልአክ ነው ልጄ ነው። ደንቆሮ አይዘማ ብለው የዘደቡት ልጅ ታይበናት ሻቦ ይህ ማለት ነው። ይሄማ ልጄን መካድ ነው። ልጄን እንደ ካድኩ ነው ቆጥሮ። ይሄንን ማ ዝም ካልኩ ራሴ ሲሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ መልኪ ፈጣሪ ፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ሀይል ያለው? አላህ ነው አለ ሀይል ያለው። በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም። ሀቡ እሺ ካንቺና ካላህ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ ያያል፣ ጌታ ነው። እኔ ብቻ ግን አለም ጭካኔያቸውን እንዲያይልኝ እንዲያ ይልኝ ፈልጋለሁ። አልፈልግም። አለም እንዲሰማ ፈልጋለሁ። አለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ አለም እንዲያይልኝ ይልኝ ፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ ፈልጋለሁ። እኔም ዝም ብያለሁ። የእውነት ነው ምላቸው። እኔ እኔ እኔ ለራሴ ይሄ ቃል ስትሰደብ በጣም ነው በጣም ነው። ከዛ ሰው ጋር ምጣለው ማርያምን ነው ምላቸው። በጣም ነው የሚያስጠላኝ በጣም እኔ እንጃ። እግዚአብሔርን ስድብ የሚሳደቡ ሰዎች ሲጀምር ምን አይነት ሰዎች እንደሆኑ እግዚአብሔር እኔ አላቅም። ወጣም ወረደም እግዚአብሔር ልቦና ይስጣችሁ። ግን ለህፃን ልጅ አይደለም ለትልቅም አይባልም። ማቴዎስ ወንጌል ላይ ነው መሰለኝ እንዲህ ይላል ሰላም ሰላም፣ ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ደግ ናችሁ? አላችሁ? ወይኔ አለሁኝ፣ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው? ያምርብኛል። አዎ፣ እንደ አንድ አንድ እዚህ እንምጣ ብለን ነው። ያምርብኛል፣ ግን ያው ነው ፉንጋ ስላልሆንኩኝ ባላደርግም ቆንጆ ነኝ ኖርማሊ እና እንዴት ናችሁ እኔ አለሁ ደህና ነኝ ክብሩ ይስፋ ለመድኃኒዓለም ጋይስ እንግዲህ ይሄ ሰሞን ማለት ነው ሚዲያ ላይ ትናንትና እና ዛሬ ከትናንት ወዲያ ምናምን ማለት ነው በሀቢባ ልጅ ጉዳይ በጣም ብዙ ሰዎች ብዙ ነገር እየተናገሩ ነው ያሉት እና በመጀመሪያ ግን ማለት ነው ማርያምን እኛ ኢትዮጵያ እኛ ኢትዮጵያውያን ምን አይነት ፍጡሮች ነን? ምን አይነት እግዚአብሔር፣ ምን አይነት ፍጡሮች ነን? እኔ እናቴን በጣም ግራ የገባኝ ነገር ማለት ነው በቃ እግዚአብሔርን እማንፈራ ወይ ፈልገን ነው እንደ እኛ፣ አሁን ለምሳሌ እኔ አፍንጫ ስልካካ የተፈጠርኩት እኔ እንደዚህ ያደርግልኝ ብዬ ነገር ነው አይደለም፣ አይደል? እግዚአብሔር ስለፈቀደ እግዚአብሔር ነው የሰራን። ብቻ ሰው ራሱን በራሱ አይደለም የሰራው። እና እንዴት ሰው ልጅ እግዚአብሔር በሰጠው እግዚአብሔር እንትን ባለው ነገር ይሰደባል? ማርያምን በጣም ነውር ነው። እኔ እግዚአብሔርን ነው የምላቸው ቤተሰቦቼ ማለት ነው። እንደውም ሰው በሌለው ሆን ያለ አሁን ለምሳሌ የሆነ እኔ ላይ ይሁን አካል ጎዶሎም ልሆን ምንም ልሆን እግዚአብሔር ይመስገን እኔ ሙሉ ጤነኛ ሰው ነኝ ተብሎ ተስፋ ለመዳን ያለው ግን በሆነ አላ እላያችን ላይ ባለው እኛ በሚሰማን ነገር ሰው መሰደብ የለበትም፣ ሲጀመር ማለት ነው። እኔ እግዚአብሔር ምን አይነት እኔ ምን አይነት ቤተሰብ እንዳሳደጋቸው አላቅ፣ ማርያምን እኔ ምን አይነት ከምን አይነት ቤተሰብ እንደወጡ እግዚአብሔርን አላቅ። በጣም ነውር ነው፣ በጣም ነውር ነው ሰው ልጅን ን ቆሮ ብሎ መስደብ በጣም የሚያስጠላ ቃል ነው። እግዚአብሔርን እኔ አልወድም ማርያምን የእውነት እንደ ጠላት ነው የምቆጥረው፣ ያንን ሰው እንደዛ ይሰደበኝ ሰው ለአንድ ጊዜ የሆነ አያቀኝ ወር ደግሞ ብቻ እንዴት ነው አላቅም፣ ነዛ ሊናገረኝ ይችላል። ግን ከዛ አንድ ተናግረው ለአንዳንድ ሰዎች ኖርማል ነው፣ ግን እኔ ጋር እንደዚህ አይነት ስድብ ኖርማል አይደለም። መጽሐፍ ቅዱስ እንኳን በጣም ነው የሚጸየፈው ይህንን ቃል ማለት ነው። ወንድሙን ዶንቆሮ ብለው የሚሰድብ ገሃንም እሳት ይገባዋል። ወንድሙን ጨርቃን ብሎ የሚሰደብ ደግሞ የሸንጎ ፍርድ ይገባዋል፣ ይላል ማቴዎስ ወንጌል ላይ ነው። ምን አየሁ ነው ያየሁትን ማለት ነው። እና እንዴት ህፃን ልጅ ምንም የማያውቅ ህፃን ልጅን እንደዛ ብላችሁ ትሳደባላችሁ? እግዚአብሔርን ሀቢባ ማለት ነው። የእውነት ነው፣ ሀቢባ በጣም ጀግና ሴት ናት፣ በጣም በጣም ማንም አልሰራም። ማንም የኢትዮጵያ ኤምባሲ ምናምን ምናምን ምናምን የሚባለው አንድ አልሰሩ ሀቢበን ያህል ማለት ነው ሀቢበን ያህል ፓወር የላቸውም። ይሄ ደግሞ እውቀትም አይደል ምንም አይደል፣ እግዚአብሔር ከላይ ሲሰጣቸው ብቻ ነው የሰው መውደድ። ማንም ሊሰጣቸው አይችልም፣ ማንም ሊቀማቸው አይችልም። እግዚአብሔር ከላይ ካሰጣቸው ማለት ነው። እንዴ አለኮ በመጽሐፍ ቅዱስ እንደው በቃላል በሰዎች ዘንድ መወደድን ስጠኝ ተብሎ እንኳን ይጸለያል። ይህ ቀላል ጸሎት አይደለም። ገባቸው እና ሀቢባ ቆንጆ ወር ደግሞ እናንተ እንደምትሉት ማለት ጋይስ እግዚአብሔርን እኛ እኔ በጣም ነው ግራይ እኔ ሁነ ለመናገር እኔ ሀቢባ ቆንጆ አይደለችም ምናምን ብዬ አስተያየት የምሰጥ ሰው አይደለም። ግን አንቺ እኮ የሆነ በቃ ሰው ላ አይደለሽም ምናምን፣ መልክ የለሽ ምን የለሽ ምን የለሽ ብሎ ነው የሚሰድቧት ማለት ነው። እኔ እግዚአብሔር ምስክሬ በጣም ነው የሚገርመኝ ማን ነው ራሱን በራሱ የፈጠረ ሰው አለ ማናችን ማናችን ነው እኛ አዋተናል እንዴ አፍንጫዬን እንዲያደርግልኝ እጄን እንዲያደርግልኝ ብለን አዋተናል እንደዚህ ነግረነዋል ለፈጣሪ እንደዛ እንዲፈጥረን እኔስ ነገ ምን አይነት ልጅ እንደምትወልድ ምን እርግጠኛ ነህ የሷ ልጅ እኮ ሲጀመር ድኖዋል ጤነኛ ልጅ ነው አሁን ላይ ማለት ነው ግን በሃይሆን ስኖረው ልጇ እንደዚያ እናንተ በፊት እንደ በፊቱ ታማሚ ቢሆን ኖሮ አስበችል ማርያምን ምን አይነት እኔ እግዚአብሔር የእውነት ሀቢባ እንደዛ ብላ ስትናቅ በጣም እያለቀስኩ ነበር። ጌታን በጣም ነው የምታሳዝነው ማለት ማንም ሰው ማንም ሰው እኔ አይደለም ልጅ ቤተሰቦቼ አንድ ሳይገጤ እግዚአብሔር እንደው መድኃኒዓለም ክርስቶስ ማለት ነው። ምንም አለለም እግዚአብሔር። ይኸው ዛሬ እኔ ይሄን ቪዲዮ መሰራበት ቀን ልደታ ማርያም ናት፣ እና ልደታ ማርያም እየሄድሽ ማለት ነው ድንግል ማርያም ተጣልሽ ነው የምለው አለ አይደል? እኔ እንጃ የእናት ሆኖ የሰውን እናት የሚሳደቡ አሉ። እና እኔ እሷ እንደዚያ ስትል ባለፈው ዕለት በጣም ነበር የከፋኝ፣ በጣም ነበር የተሰማኝ ማለት ነው እግዚአብሔርን አይደለም መጻል ልጅ እኔ እናቴን አታውቃትም። ምንም እንትን ምትል የለም እና ሰው እናሽን ብሎ እንኳን እናት ትሙት እናት፣ እኔ አሁን አሁን ነው እናቴ ትሙት ብዬ ራሱ ምለው እንጂ፣ በፊት የሆነ ሰው ራሱ እናቴ ትሙት ብሎ ሲምል አንተ ሙት ነው ምለው። በጣም ነው ምጸየፈ ይህንን ቃል ራሱ ማለት ነው። እግዚአብሔርን እና አንዳንድ ባለጌ አሳዳጊ የበደላቸው ማለት ነው። እግዚአብሔርም ቤተሰብ ሳይቆጡ ያሳደጋቸው ጌታ፣ እንደው እግዚአብሔር የረገማቸው በቤተሰቦቻቸው የተረገሙ ሰዎች የሰውን ቤተሰብ አያከብሩ። በቃ ማንነታቸውን እራሱ አያውቁም። ምድረ ቆሻሻ ናቸው። እግዚአብሔርን። እንደው እግዚአብሔር ላይክ የቃየልን ሕይወት ይስጣችሁ። የሰውን ሕይወት የምታበላሹ፣ ሰውን የምትሳደቡ ምናምን ሰዎች ማለት ነው እንደ ቃየል ማለት ነው። በየሄዳችሁበት በየሄዳችሁበት ደንግጡ፣ ያስደነግጣችሁ። እግዚአብሔርን። እኔ ሌላ ምንም አይደለም፣ እና እኔ ምክንያቱም እናንተ ሳቃል እንደው እኔ ያው ለምሳሌ ምንኛው ምንም ሀጽያት ብሰራ ማለት ነው እኔ ላይ ላይደርስ ይችላል፣ ግን ነገ እናንተ የምትወዱት ልጅ ላይ ሊደርስ ይችላል። ገባችሁ? እና በቃ ለልጆቻችሁ ስትሉ ነገ ለምትወዱ ስትሉ የምትናገሩትን ራሱ ተጠንቀቁ። ማርያምን እኔ ሰው የሆነ ሰው እንደዚህ ብለው ምናምን ቤተሰብ ራሱ ተናግሬ አውቃለሁ፣ የሆነ ጊዜ ማለት ነው። እና ሆነ ሰው ሲያወሩ ሰው እኔም ነገ ምን እንደሚሆን አላውቅም። አታውሩ ነው የምለው። ጌታ ምስክር፣ እውነቴ ነው። ሰዎች ራሱ የሆነ ነገር ስናወራ፣ ምክንያቱም እኔ አሁን እዚህ ጋ ያለው ምን እንደሚሆን ምን እንደሚፈጠርብኝ አላውቅ። በምንም እርግጠኛ አይደለሁኝም በራሴ ራሱ፣ እኔ ራሴ ማናችንም በራሳችን እርግጠኛ አይደለንም። ዛሬ ጤነኛ ሆኚ ስታይ ነገ ሌላ ነገር ሆኚ ልታይ ይችላል። በምንም ማርያምን፣ ማንም በራሱ እርግጠኛ አይደለም። ምክንያቱም እኛ የራሳችን አይደለንም እና በማርያም እውነት እግዚአብሔርም በተለይ ሆናለን። እንደዚህ አይነት ሰዎችን እንዲህ ናቸው ላቸው አትሰሪው፣ እግዚአብሔርም ፍሩ። የእውነት ማንም ፈልጎ እንዲህ ልሆን ብሎ የተወለደ የለም፣ ፈልጎ አይደለም። ደግነቱ የአቢባ ልጅ አማርኛ አይሰማ፣ መቼም አላስተምረውም ማለች። አያችሁት ሰው፣ የሰው ንግግር ምን ያህል ፓወር እንዳለው ማለት ነው። ለፈጣሪ እኔ ቦይስ አንዳንድ እንትኖቹን አስገባላችኋለሁ እና ጌታም በጣም በጣም ነው ያሳዘነች። አያቷ በልጇ ሲመጣ ማለት ነው። ለፈጣሪ ነግሬዋ አለሁኝ ይህንን ነገር እሱ እንደዛ አድርገው ካላሳየልኝ እምነት አልባ ረገጣል ደግሞ ለደንቆሮ ልጇ ማየብ ማይሰማ ገና በቤቷ በቤቱ አቆየው። አበሻ በጣም የምትገርሙ ናቸው። እግዚአብሔር ኢየሱስ በጣም የምትገርሙ ፍጥሮች ናቸው። በጣም አይሶይርም በጣም ማርያምን እኔም ጋስ ማለት ጋይስ ፕሌስ፣ ሁላቸውም ሰብስክራይብ አርጉልኝ፣ ቪዲዮ እስከ መጨረሻ ይኸውልኝ አንዳንድ አስተማሪ የሆነ ነገሮች እንሽነጥ ያለው እኔ እንደ እግዚአብሔር ፈቃድ በደንብ ተዘጋጅቼበት እና አበረታቱኝ። በጣም አምሮብኛል። በጣም ቆንጆ ነኝ። እና ደህና ደሩ ደህና ደሩ ነው ወይ ደህና ዋሉ ነው የሚባለው? አላቅምን አይነት ጊዜ እንደምለቀ ቪዲዮ ባይ